ማስጥልም ክብር አድማጮቻችን፣ ይህ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ሚዲያና ኮሚኒኬሽን በሬዲዮና ቴሌቪዥን ቡድን ተዘጋጅቶ የሚቀርብላችሁ ፕሮግራም ነው። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ዘውዲቱ በቀለ ነኝ። ዘንድ ካበስኳችሁ በዛሬው ዝግጅቴ ደንብ ማስከበር ከመስረታው እስካሁን ያለው ቁመና ከብዙ በጥቂቱ እንደሚከተለው እዳስሳለሁ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አሁን ላይ ቁመና ላይ ከመድረሱ በፊት የአዲስ አበባ ከተማ አስተዳደር ደንብ ማስከበር ጽሕፈት ቤት ተብሎ ከተማ ምክር ቤቱ በአዋጅ ቁጥር 37/2005 እና በደንብ ቁጥር 54/2005 ተቋቁሞ ዝርዝር ተግባራት በከተማችን የሚስተዋሉ የደንብ መተላለፎችን ሲከታተልና ሲቆጣጠር እንዲሁም እርምጃ ሲወስድ መቆየቱ ይታወሳል። ተቋሙ በከተማ አስተዳደር ውስጥ የሚሰጠውን አገልግሎትን፣ አሰራሩን ለማሳለጥ ኦፊሰሮችን መልምሎ በማሰልጠን አሰማርቷል። በህብረተሰቡ ዘንድ አገልግሎቱ አዲስ እንደመሆኑ መጠን በደንብ ተላላፊዎችን ዘንድ ትልቅ ሰጣ ገባ ይፈጠር እንደነበረም ይታወሳል። የነዋሪው ማህበረሰብ ለደንብና ለህግ አለመተላለፍ መገዛት ትልቅ ዋጋ ያስከፈለ ተግዳሮትም እንደነበረ አሁን ላይ አስተያየታቸውን የሚሰጡ የስራ ኃላፊዎችና ሰራተኞች ይጠቀሳሉ። ተቋሙ ላይ ከ2007 ጀምሮ ስላለው የተወሰኑ ሀሳቦች መስጠት የሚችልባቸው ነገሮች አሉ። የደንብ መተላለፍን ለመከላከል ለመቆጣጠር እና እርምጃ ለመውሰድ የሚያደርጋቸው እንቅስቃሴዎች ለብቻ ተተውለት ነበረ። ነገር ግን በቀድሞ የነበሩት አዋጅ ቁጥር 37 2005 ደንብ ቁጥር 54 2005 ጭምር የሚያነሱት ከሚመለከታቸው ባለድርሻ አካል ጋር ተቀናኝተው መስራት የሚገባው እንጂ ደንብ ማስከበር ብቻው ጀምሮ የሚጨርሰው ስላልነበረ ሕጉ ቢኖርም ቆንጆ ሕግ ነው፣ መከላከል የሚቻልበት ሕግ ነው። ነገር ግን በሚፈልገው ደረጃ አደረጃጀቱን ያልጠበቀ ስለሆነ ውጤታማ አልነበረም። በዚህም ምክንያት የተለያዩ ስያሜዎች እየሰጡት፣ አንዳንድ የጽፈት ቤት ዘርፍም እየተባለ አስፈላጊነቱ ይታመናል። ነገር ግን አደረጃጀቱን ሁኔታውና አላማውን ለማሳካት የሚችልበት ሁኔታዎች አልነበሩትም። ከዚህም አንጻር በከተማ አስተዳደር ውስጥ ተግባራዊ የሚያደርጋቸው የደንብ መተላለፎች በህብረተሰቡ ዘንድ የጎላ እርካታን ፈጥሮ የተመሰገነበትም ጊዜ እንበዛም አለመሆኑን ይነገራል። ይህ ሊሆን የቻለበት ምክንያትም ዘርፈ ብዙ ምክንያቶች ሊኖሩ ይችላሉ። አሁን ላይ እየተሰራበት ያለው ደንብና መመሪያ አዋጅ እየተሰራ ያለውም ደንብ መመሪያ አዋጅ አለመገልገሉም ለውጤት አለመጉላቱ እንደ ምክንያት የሚጠቀሱ መሆናቸውም ይነገራል። ከዚህም ጋር ተያይዞ አሉታዊ አመለካከቶች በህብረተሰብ ውስጥ አብዝቶ ይንጸባርቅ እንደነበረም ይገለጻል። ይህ ደግሞ በጊዜ መፍትሔ ተበጅቶለት አለመቀረፉ ተቋም ጉልበት እንዳይኖሩ አድርጎታል የሚል አስተያየትም የነበሩ አመራርና ሰራተኞች እንደ አንድ ምክንያት ይናገራሉ። ህብረተሰቡ ሲያገለግል ያው ክፍተቱ አዲስ ከመሆኑ አንጻር ክፍተቶች ነበሩበት። ለምሳሌ ተቋሙ በሁለት መልኩ ያሉ ከደንብ መተላለፍ ህገ ወጥ ድርጊት እርምጃ ስለሚወሰድ ተቋሙን እንደ መጥፎ ጎኑ የሚያዩ ሰዎች መኖራቸው በህብረተሰቡ እይታም ሲስተዋል የሙስና ታፔላ ተለጥፎበት ጫጫታ የበዛበት ሆኖ የሚደመጥ ነበረ። ይህ በዚህ ሊቀጥል አልቻለም። ቋማት ሲታጠፉ ደንብ በማስከበር ጽሕፈት ቤት በአዋጅ ቁጥር 64/2011 አስፈጻሚ አካላት እንደገና በሰላምና ፀጥታ ቢሮ በዘርፍ ተዋቅሮ እንዲሰራ ተወሰነ። አሁን ጥርስ የሌለው አንበሳ ሆኖ በተሰጠው ተግባር ልክ ለህብረተሰቡ አገልግሎት በመስጠት እርካታ ማሳደግ አለመቻሉ ሲስተዋል፣ ይህም በእንዲህ እንዲቀጥል ስላልተፈለገ ከብዙ ጥረትና ከተሰራና ትግል በኋላ በሆድ 74 2014 ከዘርፍ ወደ ባለስልጣን ደረጃ በማግኘት ራሱን ችሎ በተሰጠው ተግባራቶች ግብ ለማድረስ ህልውና አስጠበቀ። ራእይ፣ ተልዕኮ፣ እሴትን ሰንቆ ወደፊት በመገስገስ ጉዞን አቀና። በጉዞ ውስጥም ፈታኝ የሆኑ አጋጣሚዎች ተስተውለዋል። ግራና ቀኝም በውስጥ ያሉ ድክመቶችን በመንቀስ ተቋሙ አሁንም ትናንትና ላይ ነኝ ወይ የሚል ጥያቄ እንዲፈጠርበት የሐሳብ ታፔላዎችም ተለጥፎም እንደነበረ ይገለጽ ይነበረ። ይህ በእንዲህ እንዳለ ባለስልጣኑ የተነሳበትን አላማ በማስቀደም ተቋሙ ወደኋላ የሚጎትቱ ትችቶችንም ወደ ጎን በመተው አዎንታዊ ሐሳብን እንደ ግብዓት በመውሰድ እርምጃዎችን በማፋጠን ወደፊት አቅንቷል። የሚሰጡ ትችቶችም ይሁን አስተያየቶችን በመውሰድ ራሱን በማየት ከትናንት ዛሬ ምን አሻሻልኩ በማለት ጉልበቱን አጠናክሮ ለህብረተሰቡ የጎላ እርጋታ በመፍጠር በከተማችን ተቋማት ዘንድ አርያ ለመሆን እየሰራ ይገኛል። ደንብ ማስከበር ባለስልጣን አሁን ላይ በከተማችን የሚስተዋሉ ዘጠኝ የደንብ መተላለፎችን በመከላከልና በመቆጣጠር እንዲሁም እርምጃ በመውሰድ ረገድ በትጋት ህዝቡን ሲያገለግል ጉድለቶች የሉትም ማለት አይቻልም። በጉለቶች ውስጥም ሁላትን ለማምጣት በእያንዳንዱ በተሰጡት ተግባራትን በመፈተሽ ለታለመለት ተልኮ እየተፋጠነ ይስተዋላል። በሩጫ ውስጥም ከባለድርሻ ተቋማት ጋር እይታን አትርፈዋል። ለዚህም እንዲህ በማለት አስተያየታቸውን ይሰጣሉ። በጣም መጀመሪያ ሲቋቋም ጀምሮ ገና ይፋ ሳይሆን ጀምሮ ያው እውቀት ነበረኝ ማለት ነው። ስለዚህ ደንብ ምንድን ነው ምን የሚሰራ ነው የሚል ከዛ ጀምሮ ነው የነበረው የኔ ጥያቄ ማለት ነው። ስለዚህ በተለይ አሁን እየተከናወነ ያለው ከኔ ከመጀመሪያው ከነበረው እውቀት በተጨማሪ እያንዳንዱ ዜጋ ስለ ደንብ ማስከበር ጥሩ ግንዛቤ የያዘበት ሁኔታ ነው ያለው። እንደተባለው ብዙ ስማሽም ነበር፣ ከሁለት ሶስት ዓመት በፊት አሁን ያለው በጣም የእኔ ነው የሚል የባለቤትነት ስሜት ህብረተሰቡ እያዘ የመጣበት ሁኔታ ነው ያለው። ደንብ ማስከበር ተቋሙ እንደተቋም እንደሚሰራ ካለመረዳት የመነጨ በዛ ደረጃ ላይ የማይደረግለት ተቋም ነበረ። ነገር ግን ደግሞ እነዛ ሁሉ ተግዳሮቶች ሰው በግንባር ቀደምትነት የትኛው ችግር ሳይበግረው ሲነሱ የነበሩ ታፔላዎችም ሳይበግሩት፣ ታፔላዎች ማለት ይታወቃል፣ ከዚህ ቀደም ደንብ ማስከበር ሲባል ሲሰጠው የነበረው ታፔላ ማለት ነው ሲለጠፍለት የነበረው ለተቋሙ ተጠሪ ነበረ በአንድ ወቅት ላይ። በቅርብም ስለማቆ ነው እና አሁን ያለው ራዲካል የሆነ ለውጥ እኔ በዛ ደረጃ ነው የሚገጸው። ከህብረተሰቡ ምስጋናን በማብዛት ከመንግስት እውቅናን ጭምር አግኝቷል። ደንብ በማስከበር በትናንትና ጽህፈት ቤት፣ በዛሬው ባለስልጣን ሲታይ ውጤቱ ምን ያህል ነበረ? የቀጣይ የትኩረት እይታ ውስጥ ለህብረተሰቡ ምን የተሻለ አሰራር ይዞ መምጣት ይገባዋል? አሁን ላይ ያለበትን ቁመና እንዴት ማስቀጠል ይችላል የሚሉ መሰል ጥያቄዎችን በመመለስ ጥንካሬውን ማስመስከር ይገባል እንላለን። ለዛሬ በዚሁ አበቃው። በሌላ ርዕሰ ጉዳይ እስከምንገናኝ ቸርን ሰንበት።